ልጅ በተኛበት አልጋ ላይ ይሸናል፣ ለሊት ይባትታል፣ ይቃዣል፣ እንዲሁም ደግሞ ጥርሱን ያንቀራጭጫል እያላችሁ በዚህ ጉዳይ ላይ የምትቸገሩ ወላጆች ካላችሁ ይሄ መልእክት ለእናንተ ነው። እንግዲህ ልጆቻችን በተለያየ ምክንያቶች አልጎቻቸው፣ መኝታቸው ላይ ሊሸኑ ይችላሉ። እንዲሁም ሊቃዡ፣ ሊባትቱ፣ ጥርሳቸው ሊፏጭ ይችላል። በዋናነት ግን መንስ የሆነ ነግራቸዋለሁ። ከመንፈሳዊ ሕይወት ቅሩኝት ጋር የምታያይዙ ሰዎች ግን ተጠንቀቁ። ልጆች ከሰባት ዓመት በታች ካሉ በተለይ ከአምላኮቻቸው እቅፍ ስር ስላሉ በእግዚአብሔር እቅፍ ውስጥ ያሉ ስለሆኑ ምንም አይነት መንፈሳዊ ጥቃት ይገጥማቸዋል ማለት አይደለም። መጥፎ ልማድ ግን ይህ አይነት ነገር እንዲመጣ ስለሚያደርግ እሳቢያችሁ ለእንደና የዚ አይነት ነገር ስለሚጋብዝ ነው በዋናነት ተጠቃሹ። አሁን በዚህ ዘመን ላይ ልጆች እንግዲህ ከስድስት ወር እስከ ሁለት ዓመት ጊዜ ባላቸው ዳይፐር መልበስ አልነበረባቸውም። እኛ ግን ለራሳችን ምቾትና ድሎት ሲባል ልጆችን ከሁለት ዓመት ድረስ እስከሚደርሱ ድረስ ዳይፐር እናለብሳቸዋለን። ይሄ ደግሞ ተፈጥሯዊ የሽንት ቁጥጥሮች ልማዳቸው እንዳይጎለብት ስለሚያደርገው ልጆች ከዜሮ ዓመት እስከ ስድስት ወር ባለው ነው ዳይፐር መልበስ ካለባቸው እንጂ ካልሆነ ይሄ አይነት ልምምድ ቁጥጥሮቻቸው እንዲዳብር ስለማያደርግ አድገውም ሽንታቸውን ሊሸኑ ይችላሉ። ሌላው ወላጆች ላይ ያለው ይሄ የሴፍቲ ጉዳይ ነው። እንግዲህ ሲንግል ማም ሆናችሁ ወይም ብቸኛ አባት ሆናችሁ ልጆቻችሁ የምታሳድጉ ወላጆች ካላችሁ ልጆች ይናፍቃሉ፣ ሲላሉ ሽንታቸውን ሊሸኑ ይችላሉ። ናፍቆት በራሱ እንደነዚህ አይነት ነገሮችን እንዲፈጥሩ ያደርጋል። ስክሪን ላይ ያላቸው ይሄ አሁን ስክሪን ላይ አስፈሪ ነገሮችን ሲያዩ አስፈሪ ውሎ የሚያዩ ከሆነ እነዚህ እነዚህ ነገሮች ሽንትን እንዲሸኑና ሌሊት እንዲቃዡ ያደርጋቸዋል። ሌላው ሆት ስንሆን ቤት ውስጥ ወላጆች ስንነጋገር፣ በኃይለ ቃል ስንነጋገር መስማት የለባቸውም። ስጋት ቀጠና ውስጥ እንዳሉ እንዲሰማቸው ስለሚያደርግ አባትን እንደ ፕሮቴክተር እንደ ጠባቂ እናትን ደግሞ እንደ ተንከባካቢ ስለሚያዩ የተራራቀ ሕይወት የምንኖር ወላጆች ካለን ልጆች ይናፍቃሉ። አባታቸውን ስለሚፈልጉ እናታቸውን ስለሚፈልጉ፣ እንዲህ አይነት ሕይወት ውስጥ ያለን ሰዎች ልጆቻችን ሲሸኑ በዚህ ልማድ ውስጥ እያለፉ መሆኑን ልብ ልትሉ ይገባል። የጥርስ አበቃቀል ልዩነት ካለ ጥርስ ሊፏጭ ይችላል፣ ሊያፏጩ ይችላሉ። እና ይሄ አይነ ጥላ የምትሉ ሰዎች እረፉ፣ ተጠንቀቁ። ልጆች አሁንም በእድገታቸው ከእግዚአብሔር እቅፍ ውስጥ ስላልወጡ እንደነዚህ አይነት ልማድን ማጎልበት አጉል ራስን ለባዕድ አምልኮት ማጋለጥ ስለሆነ ብትጠነቀቁ መልካም ነው። ላለው ልምምዶሽን ፍቅርን መስጠት እንክብካቤን መስጠት፣ በስጋት ቀጠና ውስጥ እንዳሉ እንዳይሰማቸው ማድረግ ለልጆች ለእንደነዚህ አይነት ችግር እንዳይጋለጡ ስለሚያደርግ የምታሳድጉበትን መንገድ ያው ማኔጅ ብታደርጉ መልካም ነው ብዬ አስባለሁ። የገበሬው ልጅ ዮሐንስ